ናይ ሰው ሰው ግን ሰው ልጅ ሲያድግና ከፍታ ላይ ሲቀመጥ ወይም ከፍታ የሆነ ከፍ ያለበት ቦታ ሲደርስ፣ አንተኛ ሴት ሆነን ሴት ልጅ ትልቅ ቦታ ስትደርስ እኛ አንፈልግም። በእውነት የምር ነው የምላችሁት፣ በጣም ገርሞኝ ነው። ሰላም፣ ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዛ። እንዴት ናችሁ? እኔ ጋ ሁሉም ሰላም ነው። እግዚአብሔር ስም የተመሰገነ ይሁን። እናንተ ዳና እንደሆናችሁ ተስፋ አደርጋለሁ። እኔ ዳና ነኝ። ቤተሰቦች እኔ ማለት ነው የሆነ ነገር አሳሰበኝ። ምን አለ መሰላችሁ፣ ትላንት ወዴ ነው ትላንትና ነው አላ ማለት ትላንት ነው። ትላንት ወዴ ነው መሰለኝና የሆነ ግሩፕ ላይ የማንን ቻናል እነዚህ ጋ ቻናል እነዚህ ጋ እያላችሁ ሲታወሩ ሰማሁና፣ ቻናሉን ማለት አሁን እናንተ የሄሚ ቻናል ትዘጋላችሁ ብዬ በፍጹም አላስብም። ገባችሁ አይደል? ሄሚ ቻናል ደግሞ ልትዘጉም አትችሉም። እንዴት ነው ማለት ምናልባት ምን አድርጋ ነው ቻናሏን የምትዘጉት? አልገባኝም። ምን እንደ ቻናሏን ወይም የሄሚ ደጋፊዎች ወይ ስለ ሄሚ የሚያወሩት ልጆች ቻናል ልትዘጉ ነው ወይ የሄሚ ቻናል ነው

እና እኔ እንጃ እንዴት እንዴት አንድ ሺ ብቻ እ 200 ሺ አልገባችሁም። በእውነት ምናልባት አልባት ሄሚን እንጎዳታለን ብላችሁ የምትራመዱት የሆነ የማይሆን መንገድ ከሆነ በፍጹም ሄሚን ምንም ማድረጋችሁ ልትጎዷት አትችሉም። ተረዳችሁኝ? ከባድ ነው በእውነት። ሰው ልጅ ለምን እንደሆነ ሰው ልጅ ሲያድግ አንወድም። እኛ ኢትዮጵያውያን ኢትዮጵያ ላይ ማለት ነው። ቡስቁልና ሰው ልጅን ቀብሮ ይዟል። ምንና ለመሰላችሁ? ለሰው ላይ ማለት ሰው ላይ ሚቀኝነት ስላለ ነው እኮ አንድ ሰው አድጎ ትልቅ ቦታ ሲደርስ ሚቀኛ የሚቀኛ እንሆናለን። እንጃ እንዴት ትልቅ ቦታ ደረሰ? ለምንስ እዚ ጋ እንደዛ ሆና? ለምን እንደዚህ ሆና ሰው ፊት ይታያለች ብላችሁ ነው እንጂ እንጃ አላቅም ጌታ። አንደኛ ነገር አስረግጬ ልንገራችሁ፣ እኛ ሴቶች በጣም ነው የምንቀናው። በጣም ማለት ነው። በኢየሱስ ስም፣ በዛው ሴት ሆነን ሴት ላይ በጣም እንቀናለን። ቀናለን፣ አረረረረ፣ በጣም ማለት ነው። የምር ነው ማለት የኔ እኔ እንዴት እንዴት፣ ከኔ በላይ እንዴት ከኔ በለጠች፣ እንዴት ከኛ ትልቅ ሆና፣ እንዴት ሰው ፊት ይታያለች ብላችሁ እኛ እንቀናለን። ሆነን ሲነግራችሁ ግን ተው አብዛኛውን ጊዜ የሄሚና የብሩክ ቻናል የሚከተሉ ሰዎች ግን አባቶችም አሉ። ብዙዎች አብዛኛው አብዛኛው የሚከተሉት አረባ ጋር ላይ ያሉ ሴቶች ናቸው። ጌታን ግን ሴቶች ነው ግን አሉ ሰዎች እን እንጃ ትልቅ ሰዎችም አሉ። ነገር ግን ሴቶች በጣም በጣም እያበዛችሁ ነው። የማን ቻናል ቻናል ለምን ትዘጋላችሁ? ይሄ ሚም ደሞ ቻናል ለምን እንደነሱ ሰብስክራይ ያረጋችሁ ሰብስክራይ አነሳችሁ፣ ምንም አትቆጣጥም። ጌታ ምንም ማለት ነው፣ ምንም አትቀነስም። እሷ ገና ወደ ፊት ትጨምራለች እንጂ ጋባችሁ። ወደ ታው ታው የልብን ልብን ማን ነው ሰጣችሁ ለናንተ የልብ ልብን? እያደረጋችሁ ነው እኮ እኛ እንደዚህ የምናደርገው አረጋው ለብሩካ ሲበሩ የምትሉት ከሆነ በጣም ተሳስታችኋል። እና ትላንትና ብዙ የኔ ቪዲዮ ተሰርቷል እና ቻናሉ አ ሰብስክራይብ ተነስቶ ማለት ነውና፣ አምሶት ግን ችግር የለም ማለት ሰው ልጅ የተጻፈው ነው እንጂ ምን ኖሮ እናንተ እንጃ ባላቅም የምር ልትጎዳት አትችልም። ምንም ብታረጋጉ ማለት ነው። ገባችሁ አይደል? ደሞ አሁን በጣም ብዙ ሰዎች እየሰደባችኋት ዳሟን እየዳማችሁ እየፈላ ነው ያለችሁት ሄሚን። በቃ ሄሚ ምንድን ነው የምትፈልጉት ከሄሚ እንዴ? የምረ ነው የምላችሁት፣ የልብ ልባችሁ ማነው የሰጠው ግን እንደዚህ እንድትሉ እንደዚህ እንድትናገሩ ሀይሚን እንደዚህ ብላችሁ እንድትናገሩ ያረገ ሰው ማነው ደግሞ ማን ነው እ ኧረ ግን ተው ተው ተው። ግን ብሩክ እና ሀይሚ ሄዶ ሄዶ አንድ ቀን ይታረቃሉ። ነገር ግን ማን ላይ ትቀሪያለሽ? ማንሽን ኮታታም ማለት ነው ገባሽ አይደል? ማን ላይ ነው የምትቀሪው? ለእኔ እንደዚህ ብለሻል ብሎ የሚረዳሽ ሰው ማንም የለም። ነገር ግን ምናልባት ዛሬ ስሜታዊ ሆኖ ብዙ ነገር ሊልና ልትል ትችላለች። ሶ አይ ዶንት ኬር፣ እሱ ችግር የለም። እኔም አንድ ነገር ስሜታዊ ሆኖ ሊናገርና ሊል ይችላል ወይ ገባችሁ አይደል? ነገር ግን የምር ነው ለብሩክም ከሀይሚ በላይ አታስቡም፣ ጌታን። ለሀይሚም ደሞ ከብሩክ በላይ ልታስቡ አትችሉም። ነገር ግን ምናልባት ብሩክ ስሜታዊ ሆኖ የተናገረ ነገር ተቀብላችሁ ሃይማኖትን ፎቶ አርገሽ እዚህ ጋር ሰውን እየታደባችሁ ብዙ ነገር ግን፣ ብዙ ነገር ትናንትና አይቼ ያለው ብዙ ነገር ሲታወሩ ሰምቼ ያለው፣ ግን ተው ተው ተው ግን ጌታን ተው። በዛ ላይ ትልቅ ሰዎች ናቸው እኮ። ለምን ለልጅሽ ደውለሽ ሰላምታ አትጠይቅም? ባልሽ ደውለሽ ሰላም ነው ወይ ብለሽ ለምን አትጠይቅም? ኢትዮጵያ ላይ ትተሽ የማጣሹ ልጅ እዚህ ጋር ትተሽ፣ ስለ ሄሜ ነው ስለ ጉሮጌታው ያለሽ እኮ አሁን እኛ እኛ እኛ ሜዳ ላይ ለቀቀርካችሁ ውጡ ከሜዳ ማለት ነው፣ ገባችሁ አይደል እግዚአብሔርን እስቲ ልጅሽ ወልደሽ ያስቀምጥሽ። የመጣሽው ልጅ አራ ሄሎ፣ ልጅ እንዴት ነው እስቲ ሰላም ነው ወይ ብለሽ አንድ ቀን ጠይቀሽ አታውቂም። ለአባትሽ ደውለሽ ባባ እንዴት ነው ብለሽ ደውለሽ አታውቂም። አባቴ ብለሽ ማለት ነውና ሰውን ተሰድቢያለሽ። ሄሚ ቁጭ ብለሽ ስለ ሄሚ ታውሪ ያለሽ ማለት ነው። ሃይማኖት፣ ሃይማኖት፣ ሃይማኖት ካንቺ የረቀጠችበት ቦታ እንዴት ባል ታውቂ ያለሽ አይደል ሃይማኖት። ደሞ የሚታደርገው ነገር ሁሉ ሙሉ ነገር አስይባ ነው የሚታደርገው ባባቸው አይደል እና ማንም የልብ ልብ የሰጠው ሰው ማንም የለም ገባችሁ ግን እናንተ ስልክ እያየ በስልክ እያያችሁ ትቃጠላላችሁ እንጂ እሷ ምንም ማድረጋችሁ ልትጎዳት አትችሉም ገባችሁ አይደል ቆሻሻ ሁላ ለምን አፋችሁ ዘግታችሁ አትቀምጡ አትቀምጡም ምናልባት ቻናሏ አያድግም ብላችሁ ዜቅ እናደርጋለን ብላችሁ ሰብስክራይብ ትችላላችሁ ሊታነሱት ይችላል አላቹ ኧረ ኧረ ኧረ አላያቸው እንደ ቲክቶክ በአንድ ይቅር ነው ያቆ ማለት ደጋፊዎች ያስቆማት የሄሚ ደጋፊዎች የሄሚ እህቶች ማለት ነው። አታዩም። እንደ ምን ታያላችሁ መቼስ? አይኔ አይኔስ የት አለብኝ? ሲጀማል ሊታዩ ማለት ነውና ካየሚ ራስ ወራድ ባለው እሺ፣ ችግር የለም ቻናል ያድጋል። ማሙሽክላ ወላ ማሙሽክላ ችግር የለምና ሁሉ ነገር ሊያልቅ ጫፍ ላይ ሲደርስ እንደዛ ነው የሚሆነው። ገባችሁ

እኛ ሴት ምስኪን ነን። ወንድ ጋር ተገናኛም ያላችሁት ሰዎች እኮ ሄዳችሁኮ ሄዳችሁኮ ምንድነው ምንድነው አጂ በለ በለሻልና ሲሲ፣ አንቺ ዩቲዩብሯ ማለት ነውና ከሀይሚ ራስ ትንሽ ወራዲ ባይ አንቺ ልጅ ግን ወራዲ ባይ። እሺ ሀይሚ አንቺ ሀይሚ ከሀይሚ ትልቅ ሰው ነሽ። አንቺ ስለ ሀይሚ ዝምብለሽ መጥፎነት ባታወሪ ደስ ይለናል። እግዚአብሔር እኔ አንቺ አሁን መጥፎ ሰው ነሽ እያልኩሽ አይደለም። ሀይሚ ደሞ የምትጠሪው ከባል ቡሩክ በቃ ማንንም አትለምን ታይ ተው በቃ እያልሽ ነበርና ምለምነው እሱ ለሱ ህይወት ላይ ሚገባሰው ሰው የሚትገባ ሰው ስለሆነች ነው ገባሽ አይደል ህይወቱ ላይ በጣም እንትን ያለሽ ሴት ስለሆነች ነው ማለት በጣም ዋጋ የከፈለሽ ሴት ስለሆነች ነው እንደዚህ ሆነ ያለው ገባሽ አይደል ብሩክ ታው ብሩክ ታው ይተዋል አንቺ ልትጀኑ እንደ ለብሩክ ያንቺ አራ ሱሲ በጣም ነው መደብረው ጌታን አንተ እንደ ለሀይሚ ያለሽ አመለካከት በጣም መጥፎ አመለካከት ነው ያለሽ አንቺ ማለት ነው

አዎ እንደዛ ነገር አንዳንዴ በአረበኛ በአረበኛ ማውራት ነው ያለብን እኛ። ምናልባት አረበኛ አረበኛ ሊገባችሁ ይችላል አይገባችሁ ይችላል ማለት ነውና፣ እና ከራስዋ ወረድ በለው ትኖርባት ልጅቷ። ችግር የለም፣ ብሮክን ጋር ትታረቃለች አንድ ቀን ማቀማ ሙሽክላ ከላስ ትልኳ ትኖርባት ልጅቷ። ወይኔ ቆሻሻ ሁላ ድንቆሮች፣ በጣም ወጣችሁ ያለው